የክርስቶስ ኢየሱስ ጸጋና ሰላም ይብዛላችሁ። በክርስቶስ የተወደዳችሁ በሙሉ ወንድማችሁ ሐዋርያው ቧንርጌስ ነኝ። የጀመርነውን ተከፍሏል የሚለውን ትምህርት ዛሬ ደግሞ ክፍል ሶስት እንቀጥላለን። ሁሌ እንደምላችሁ ጸሎት ከምን አይጀምርም፣ ከብሶት አይጀምርም። ስለዚህ መጽሐፍ ቅዱሳችን ኔድና በማቴዎስ ምዕራፍ 20 ቁጥር 28 ላይ እናወጣለን እንዲህ ይላል የእግዚአብሔር ቃል እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይለናል። የእግዚአብሔር ቃል ደግሞ አለው እንዲሁ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እግዚአብሔር አባት ስለላክልን ስለ አንድያ ልጅ እናመሰግናለን ቤዛ ሊሆነን፣ ሊያስጥለን፣ ሊተካን፣ ነፃ ሊያወጣን፣ በእኛ ፈንታ ሊሆን፣ ፈቃዱን ሊለቅ፣ ነፍስን ሊሰጥ፣ ሪዲም ሊያደርገን፣ ሊተካን ስለመጣው ስለ ልጅህ ስለ ኢየሱስ ክርስቶስ እናመሰግንሃለን። እግዚአብሔር አባት ይሄንን እውነት አንድርስታ እንዳርገን እንደ ሙሽሪት እንደምትነጠቅ ሙሽሪት ምድርን እንደምትለቅ ሙሽሪት ከፊት መጨማደር የፈቃድን እውቀት በክርስቶስ በተከፈለልን ዋጋ ያለውን ፈቃድ አውቀን መቆም እንድንችል፣ ከፊት መጨማደር እንድንወጣ፣ ከነውር እንድንወጣ በክርስቶስ የተከፈለውን ዋጋ ያወቀ የክብር ግልጠት ይዘን እንድንቆም በኢየሱስ ስም አይናችን እንድከፍት እንጠይቃለን። እንድታስተምረን እንጠይቅሃለን። ክብር ሁሉ ለአንተ ይሁን። በተቀባው ጌታ በኢየሱስ ክርስቶስ ስም ብለን ጸለይን። ይሄ በእኛ ላይ ተፈጸመ እስቲ ሆነ በሉ ሆነ ክብር ለኢየሱስ ይሁን እንግዲህ በባለፈው በክፍል አንድና ሁለት ተከፍሏል በሚለው ሰፊ በሆነ ሀሳብ ተከፍሏል ከተባለ እዳ ነበረብን ማለት ነው እዳ ካለብን ደግሞ እዳችን የሚከፍል ያስፈልገናል ማለት ነው ያ ደግሞ እዳችን የሚከፍለው አቅም ያለው ሊሆን ይገባል ማለት ነው ስለዚህ በጸጋ ሁሉ ተፈጠሩ በጸጋ የተፈጠረ ብለን ከምንጠራው መካከል አንድ የመጀመሪያው ፍጥረት ኪሩቤል ነው። ሁለተኛ መላእክት ናቸው። ሶስተኛ ሰው ነው። ይሄ በጸጋው በእግዚአብሔር ፍቃድ፣ በአልፋው ፕሮግራም፣ በጽድቅ በብርሃን የተፈጠረው ሰው ዘፍጥረት ሶስት ወደቀ። ሲወድቅ እግዚአብሔር በመካከል ህግን ሰጠው። ለህግ ያልተቻለውን ደግሞ ቃል ስጋ ሆኖ ራሱ ጸጋ ፐርሰን ክርስቶስ እኛን ለማዳን የከፈለውን ዋጋ የምትለዋን ያችን ፓርት ብቻ ነው እያሳየዋቸው ያሉት፣ ምክንያቱም በጣም ጥልቅና ሰፊ ትምህርት ስለሆነ። አሁን ትኩረታችንን ፎከሳችንን፣ ጸጋ ስለኛ ስለከፈለው ክርስቶስ ስለኛ ስለከፈለው ዋጋ ላይ ነው ያደረግነው ማለት ነው። ስለዚህ የተከፍሏልን የቃል ፍቺ ትርጓሜ ከእናት ቋንቋው ካየን በኋላ እንግዲህ ዋጋ መከፈል የሚለውን ቃል ቃልነቱን ሳይለቅ ቃል ሥጋ ሰው በመሆኑ የፈጸመው ድርጊት ነው። መከፈል ብለን የምንጠራው ራሱን ለሌላው ያቀረበበት የሰጠበት ነው፣ ለእኛ ማለት ነው። ሰው ላይ ሊፈጸም የነበረውን ፈጽሞ እኛን ያወጣበት ነው። እኛ መሞት እንዳይሆንብን ሞት እንዳይሆንብን ብሎ ራሱን ለሞት አሳልፎ የሰጠበት የሞተበት ነው። እኛን ምትክስ የሆነ ማለት ነው ዋጋ የነበረብንን ሰው እኛን ሲቀይረን ሲተካን ማለት ነው። በእኛ ላይ የነበረውን ነገር በእርሱ ላይ እንዲሆን ሲፈቅድ ያንንም የፈቀደ የተገኘበት ነው። ዋጋ ከፋይነት ነው። ዊች ሚንስ ነፍስን መስጠት ነው። ማተም ፈቺነት ነው። ደሙን የማፍሰስ ሚስጥርን የያዘ ነው። መካከለኛ የሚሆንበትን ሚስጥር የያዘ ነው። አንድ ያ ጢሞቴዎስ 2፥5 አንድ እግዚአብሔር አለ በሰውና በእግዚአብሔር መካከል አንድ ሰው አለ እርሱም ኢየሱስ ክርስቶስ ነው ይለናል። መለኮትንና እኛን የሚወክል በመለኮት ባህሪ መለኮትን በሰው ባህሪ እኛን የሚወክል መካከለኛ ሲሆንልህ፣ ሲሆንልሽ፣ ሲሆንልን ማለት ነው። ነፃ ውጭነት ነው። ደሊቨረንስ፣ እኛን ነፃ ያወጣበት ነው። ማዳን ነው። ማዳን ነው ስንል ግን ከአደጋ አይደለም። እሱንማ ያው መላእክቱንም ልኮ ያደነናል። ከዘላለም ሞት ከዘላለም ፍርድ ለሰይጣና ለመላእክት ከተዘጋጀው እንዴት እንዳዳነን በሰፊው አይተን በህጉ ያሉ ቅጣቶች ምንድናቸው፣ ከነዚህ እንጀምራለን ብለን ነበር ያቆም ነው። እንግዲህ በህጉ ያሉ ቅጣቶች ምን ነበሩ? ለዛስ ክፍያ ተከፍሏል ወይ? በመስቀሉ ተከፍሏል ወይ? ዋጋ ተከፍሏል ወይ? አዎ። መጽሐፍ ቅዱሳችሁን ሄዳችሁ ስትመለከቱ አይሁዶች ከ613 ያላነሰ ሪትን የሆነ ህግ አላቸው። እኛ ድንገት ትኩረት አድርገን አጉልቶ ሁልጊዜ ሰውም ሲሰብከው ሲያወራው የሚሰማው አስርቱ ትእዛዝ ስለሆነ ዘጻት ምራፍ 10 ላይ ያለውን ነው። ድንገት አስሯን ብቻ የምናውቀው ድንገትም መቶ ሶስቱን በጥቅሉ 6 ይቅርታ 603ቱ ላናቀው እንችል ይሆናል ትኩረት ካልሰጣን ዲፕ ገብተን ካላጠና፣ ብዙ ህግ ነው ያላቸው። የመንጽት ህግ አላቸው፣ አለባበስ ህግ አላቸው፣ ብዙ አይነት ህግ አላቸው። በህጉ ላይ በኪዳኑ የነበሩ ቅጣቶች አሉ። ለነዛ ምሳሌ እንዲሆን ዝም ብዬ አንዱን የዘዳግም ምራፍ 25 ቁጥር አንድን እና ኢሳያስ ላይ ያለውን የተወሰነ አያይዤ ልንገራችሁና ዛሬ ከተከፈለልን ዋጋ መካከል አንዱ የሆነውን ትኩረት እናደረግበታል። መጽሐፍ ቅዱሳችሁን በዘዳግም ምዕራፍ 25 ቁጥር 1 ስትሄዱ በሰዎች መካከል ይላል ጠብ ቢሆን ወደ ፍርድም ቢመጡ ፈራጆችም ቢፈርዱባቸው ጻድቁን ደናነህ የበደለውንም በደለኛ ነህ ይበሏቸው በደለኛውም መገረፍ ቢገባው እንዲገረፍ፣ ጅራፉ በፊቱ በምድር ላይ ያጋድመው፣ በፊቱ በምድር ላይ ያጋድመው። የግርፋቱም ቁጥር እንደ ኃጢአቱ መጠን ይሁን። ቁጥር ሦስት ግርፋቱም አርባ ይሁን፣ አርባ ይሁን። ከዚህ በላይ ጨምሮ ብዙ ግርፋት ቢገርፈው ወንድም በፊት ነውረኛ ይሆናልና ከዚህ በላይ አይጨምርበት። እህል የሚያበራየው በር በሬ አፉን አትሰር ብሎ እስከ ቁጥር አራት ይናገራል። አሁን በህጉ ላይ አንድ ሰው ኃጢአት ቢያደርግ በኃጢአት ቢገኝ ያ ሰው ምን ይላል ማለት ነው? ይገረፋል። ስለዚህ ግርፋ በብሉይ ኪዳን በኃጢአት ስትሆኑ ያለ ቅጣት ነው ማለት ነው። በበደል ስትገኙ ያለ ቅጣት ነው ማለት ነው። ለዚህ ነው እኮ መጽሐፍ ሲናገር ኢሳያስ 53 ቁጥር አራት በመገረፉ ቁስል ይላል። ኢየሱስን ሮማውያኖች በምን አይነት ግርፋት እንደገረፉት ታውቃላችሁ። የበደል የኃጢአት ክፍያ ሆኖ የሚመጣ የሚሰጥ ነገር ግርፋት ነው። ስለዚህ እግዚአብሔር ልጅ ኢየሱስ ክርስቶስ ስላንተና ስለኔ ስለ እኔ ስለ እኔና ስለ አንቺ ስለምታደምጡኝ በሙሉ ስለሁላችን ሁላችን ተገርፏል፣ ተገርፎልናል። ስለዚህ መጽሐፍ ሲነግረን ምንድን ነው የሚለን? መጽሐፍ ሲነግረን የሚለን ምንድን ነው? በኢሳይያስ ምራፍ አምሳ ቁጥር ስድስት ላይ ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጮች ሰጠው፣ ፊቴንም ከውርደትና ከትፋት አልመለስኩም ይላል። እንግዲህ ይሄ ትንቢት ቃል ኢየሱስ ክርስቶስ በሥጋ ከመምጣቱ ሰባት መቶ ዓመት ወደኋላ በነቢዩ በኢሳይያስ በኩል የተነገረ የእግዚአብሔር መንፈስ ስለ ክርስቶስ ኢየሱስ ሊሆን ያለውን ነገር የተናገረውን ኢየሱስ ክርስቶስ ተገርፎልህ ተገርፎልሽ ተገርፎልን ከግርፋት ዋጋ ነፃ አውጥቶናል። የትኛውን በደል ግርፋት አለ? አስታውሳለሁ፣ በአገልግሎት በሐዋርያዊ ጉዞዬና አገልግሎት ካርቱም ሱዳን በነበርኩበት ቸርች ፕላንት ተደርጎ በዛ በማገለግልበት ጊዜ በሱዳን እንኳን በካርቱም እንግዲህ አረብ ሀገር በደንብ ያላችሁ በደንብ ታውቃላችሁ። በምንም አይነት ምክንያት በህጋቸው በሸሪያቸው ያልተፈቀደ ነገር አድርጎ የተገኘ አርባ ይገረፍ ነበር። ይህንን የሰማሁትንም ያየሁትንም ነው ነገራችሁ። በመጽሐፍ እውነትም ይኸው ተቀምጧል። ጳውሎስ አንድ ሊቀረው አይሁዶች አርባ ሶስት ጊዜ እንደገረፉት ይናገራል። አርባ ከዛ በላይ አትጨምርበት፣ አንተን ራስ በደለኛ ያደርጋል ስለሚል አርባ ይገርፋል። ስለዚህ አውቀው ሰላሳ ዘጠኝ ድረስ ይገርፉና አንድ ሲቀረው ይተውትና ከእንደገና ያስጀምሩታል። ከአርባ በላይ ማድረግ ስለማይችል። ስለዚህ የበደል ውጤት ግርፋት ነው። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ ያለ በደሉ ያለ ኃጢአቱ ያለ ስንፍናው ያለ ምንም በደሉ ያለ ምንም ኃጢአቱ ስለኛ ምትክ በሆነበት ምክንያት ተገርፎልናል ተገርፎልናል። ዛሬ የሰው ፊት ገረፈኝ። ዛሬ በንቀት የተገረፋችሁ ሰዎች፣ ዛሬ ዘመኑ ተቀይሯል። በአካላዊ ጅራፍ ላትገረፍ ትችላለህ፣ ላትገረፊ ትችላለች። ሰዎች በወሬ ስማችሁን በማጥፋት የምላስ ግርፍ ያለ ትናቃላችሁ፣ ግን ዋጋችሁ ተከፍሏል። መቀበል የለባችሁ። እሱን በጥልቀት ወደ ውስጥ ስንመጣ እያየ ነው እንሄዳል። ሶ በህጉ የተለያዩ አይነት ህጉን ሲተላለፉ 613 ህግ አላቸው። አስርቱን ትእዛዝ ጨምሮ ማለት ነው። ያንን ሲተላለፉ የሚመጣ ምን አለ ማለት ነው፣ ቅጣት አለ። ህጉ አይን አይን ነው፣ ጥርስ ጥርስ ነው። ስለዚህ የትኛውንም አይነት ነገር ወደ ድርጊት ነው የሚቀይረው። ህጉ መልስ ካልሰጠበት፣ ለምሳሌ አንድ ሴት ይላል አለ አንድ ሴት ያለ እርሷ ፍቃድ መጥቶ አንድ ወንድ ቢደርስባት፣ ቢደፍራት እና ብትጮ ይላል ህጉ፣ ብትጮ ከፈቃዷ ውጭ ነውና ጩኸቷ የሚናገረው ከኔ ኃይል ውጭ የሆነ ነገር ላይ ላይ መቷል ከዚህ አስጥሎኝ የሚል ነው ጩኸቱ። ስለዚህ ይያዝ፣ እሷ ነፃ ትውጣ፣ እሱ ግን ተወግሮ ይሙት ይላል ህጉ። ነገር ግን ወንድ መቶ ሊደፍራት ቢል እሷ ባትጮ ይላል መጽሐፍ፣ ባትጮ ፈልጋለች ፈቅዳለችና ሁለቱም ላይ ቅጣት እንዲተላለፍ ህጉ ያዛል። ህጉ ያዛለ ማለት እንግዲህ ህጉ በጣም ሲሪየስ ነው። አድርግ አድርግ ነው፣ አለቀ። ድርጊትን ከእናንተ ነው የሚፈልገው። ሰው የእግዚአብሔር ልጅ ኢየሱስ በህጉ ያሉትን ቅጣቶች በሰው ልጆች ላይ በዘፍጥረት ሶስት የገባውን የሰይጣንን ፕሮግራም በመስቀሉ ቃል የማስወገድን ጉዳይ በምን ልክ በምን ደረጃ ፈጽሞታል፣ እንዴት ሄዶበታል የሚለውን ነገር በሰፊው እንድታዩ ትፈልጋለሁ ከዚህ በኋላ አንድ አንድ አንድ አንድ እያደረግኩኝ አንድ በአንድ በእያንዳንዱ የሰላሳ ደቂቃ ቆይታችን እያየ ነው እንሄዳለን። ዛሬ በቀጥታ የምናየው ከተከፈለልን ዋጋ መካከል የፍርሃት ዋጋው ተከፍሏል የሚል ነው። የምን ዋጋው ተከፍሏል? የፍርሃት ዋጋው ተከፍሏል። ወገኖቼ የፍርሃት ዋጋችን ተከፍሏል። ለመሆኑ ፍርሃት ማለት ምን ማለን? ፍርሃት ማለት ምን ማለት ነው? ዋት ዘ ሚኒንግ ኦፍ ፊር? ምን ማለት ነው ፍርሃት ማለት? ፍርሃት ከምንስ ይመጣል? መምጫው ምንድን ነው? የፍርሃት አይነቶች ስንት ናቸው? ከፍርሃት እንዴት ነፃ መውጣትስ እንችላለን? የፍርሃት ዋጋውስ እንዴት ባለ ልክ ተከፍሎልናል የሚለውን እናያለን። በጣም እርግጠኛ ነኝ፣ በዚህ ትምህርት ብዙዎቻችሁ ከፍርሃት ቀንበር ነፃ ትወጣላችሁ። እስቲ ከኔ ጋር በሉት፣ ከፍርሃት ቀንበር በተከፈለልኝ ዋጋ ነፃ መውጣቴ በዚህ ትምህርት በህይወቴ ጸና ይሆናል። ክብር ለኢየሱስ ይሁን። ፍርሃት የፍርሃት አይነቶችን የተወሰነኒ ስለ ፍርሃት መቼም ስናነሳ ስለ ፊር ስናነሳ ብዙ ነገር ወደ አእምሯችን እንደሚመጣ አስባለሁ። የተወሰነ እስቲ አይነቶቹ እንመልከታቸው። የመጀመሪያ እግዚአብሔርን መፍራት ነው። ይሄ እግዚአብሔርን መፍራት የምንለው በምሳሌ አንድ ሰባት ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብንና ተግጻጽን ይንቃሉ ይለናል። የመጀመሪያው እግዚአብሔርን መፍራት ነው። በኢሳይያስ ምራፍ 11 ቁጥር 2 እንደምትመለከቱት መንፈስ ቅዱስ ከሚገለጥባቸው ሰባቱ የመገለጥ ደጆቹ መካከል አንዱ ዘ ስፒሪት ኦፍ ፊር ኦፍ ጋድ ነው። እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። የእግዚአብሔር ልጅ ኢየሱስ ክርስቶስ ላይ ከነበረው ከሚገለጥበት ነገር አንዱ እግዚአብሔርን መፍራት ነው። ምን ማለት ነው? እግዚአብሔርን መፍራት ማለት እግዚአብሔርን መፍራት ማለት ለእግዚአብሔር ሕያውነት፣ ያውነት፣ ሁሉን ቻይነት፣ ሁሉን አዋቂነት፣ በሁሉ ስፍራ ተገኝነት፣ ፈጣሪነት፣ ዳኝነት፣ ቅዱስነት፣ ለእርሱ መለኮታዊነት ወይም መለኮታዊ ባህሪ እውቅና መስጠት ነው እንጂ ልክ ስልክ ሲጠራ አንዳንዴ ቫይብሬሽን ሙድ ላይ ስናረገው ጥዝያ ይሽከረከራል አ ድንገትም ቴብል ላይ ካደረግነው በፊት። እንግዲህ በመንፈሳዊ ነገር ልጅ በሆንን ጊዜ እግዚአብሔር መፍራት የሚመስለን ያው መንቀጥቀጥ፣ እነዚህ ሼክ ማድረግ ይመስለን እንደነበር አስባለሁ እኔን ጨምሮ። ግን እንደዛ ማለት አይደለም። ፊር እግዚአብሔር መፍራት ብለን የምንጠራው ፊር ኦፍ ጋድ ብለን የምንጠራው በተለይ ለእግዚአብሔር ሕያውነትና ሉዓላዊነት እውቅና መስጠት ነው። ሂስ ኦምኒፖቴንት ሁሉን ቻይ ነው። ሂስ ኦምኒ ፕረዘንስ ፕረዘንት በየትኛውም ስፍራ መገኘት የሚችል ነው። ፕረዘንሱ በሁሉም ስፍራ ያለ ነው። እርሱ ኦምኒ ሸንት ነው። ኦምኒ ሸንት ነው። ኦምኒ ማለት ኦል ማለት ነው። ሸንት ማለት ኖሌጅ ነው። ስለዚህ ሁሉን አዋቂ ነው። እሱ እሱ ፈጣሪ ነው። ሂስ ክሬተር ሂስ ሆሊ እሱ ቅዱስ ነው። ስለዚህ ለእርሱ ማንነት እውቅና መስጠት ነው ለፈቃዱ እውቅና መስጠት ነው ለእሱ ሰሬንደር የማድረግ ጉልበት ነው። ስለዚህ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይለናል። የመጀመሪያ የፍራት አይነት እሱ ነው። ኢሳያስ 8 ቁጥር 13 ምን ይላል? ነገር ግን የሰራው ጌታ እግዚአብሔርን ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁም እርሱ ይሁን። ዛሬ ላይ እኮ ከእግዚአብሔር ይልቅ የሚፈራ ካሜራው ነው። እንደምታውቁት ነው። አስተውሳለሁ፣ ጌታ አይኔን ከፍቶ ያስተማረበት በተለይ ከፊር ጋር በተያዘ ፊር ኦፍ ጋርድን በተመለከተ በ2015 ይመስለኛል፣ ካልሳሳት በፈረንጆቹ ማለት ነው፣ የዛሬ 10 ዓመት ኢሮፕ ለመጀመሪያ ጊዜ ፓሪስ ከዛ ዴንማርክ ከዛ ስቶክሆልም ሲውድን ላይ ነበርና ጀርመን፣ ስዊዘርላንድ እያልኩ እያጠነጥንኩ በነዛ ከተሞች ላይ ሰነበር ማገለግል የነበረው የሚገርማችሁ በገባውባቸው የኢሮፕ ከተማዎች በሙሉ በሚሄድባቸው በመንገዳቸው የትኛውም ሾፕ ሴንተር ውስጥ ግቡ፣ የትኛውም አይነት ቦታ ሄዱ፣ ካሜራል ኤቭሪዌር ካሜራል ሰው እግዚአብሔርን ከመፍራት ይልቅ ለእግዚአብሔር እውቅና ከመስጠት ይልቅ ምክንያቱም እግዚአብሔርን መፍራት ለእግዚአብሔር ያዩነትና ሉዓላዊነት እውቅና መስጠት ነው ብያቸዋለሁ። fear of god እንብለን የምንጠራው the acknowledgement of the presence of god ለእግዚአብሔር ሕልውና እውቅና መስጠት እና ለእግዚአብሔር እውቅና ከሚሰጠው ትውልድ ይልቅ ለካሜራ እውቅና የሚሰጠው እጅግ የበለጠ መሆኑን እግዚአብሔር አይ አሳየኝ ማለት አው የሚፈራው ሕዝቡ ካሜራውን እንጂ እኔን አይደለም ሲለኝ ደነገጥኩ ማለት ነው። ዞር ብዬ ማሰብ ጀመርኩ። ለካ ዛሬም እንደምታውቁት ነው። በሀገራችን በኢትዮጵያ ብዙ ካሜራዎች እየገቡ በፊትም ብለን እየሸመጠጥን የትራፊክ ድንገት ላይቱን ሳናከብር እንሄድ ይሆናል። አሁን ግን ካሜራ ስላለ በካሜራ እንታያለን ታርጋው አለ የሆነ የሆነ ነገር ይበጣል ብለህ ስለምታሰብ አታደርገው አየ ህሊና ለተቀመጠው ህግ ተገዢ የሚሆንበትን ነገር ጥሶ ካሜራ የለም ብሎ ስለሚያስብ ገጭቶ ሊያልፍ ይችላል። ገጭቶ ሊሄድ ይችላል። ሰውን ሳይረዳ በዛው ድንገትም ህግ ሊጥስ ይችላል፣ መሰል ጉዳዮች። ካሜራው ሲኖር ግን ጥንቀቅ ይላል፣ ሰው ሰብሰብ ይላል፣ ሰው እታያለሁ ይላል፣ እያዛለሁ ይላል። የሆነ ነገር ይገጥመኛል ብሎ ያስባል። መጽሐፍ ግን ሲናገር እንደሚል ታውቃላችሁ። መጽሐፍ ሲናገር የሚያስፈራችሁና የሚያስደነግጣችሁ እርሱ ይሁን ይላል። ለካሜራ ከሰጠነው እውቅና ይልቅ ለእግዚአብሔር የሰጠነው እውቅና ይበልጣል ወይ አም ቻሌንጅ ይበልጣል። ለእርሱ ቅና የምንሰጥበት ነገር ይበልጣል። ወገኖቼ የመጀመሪያው ከፍርሃት አይነቶች እግዚአብሔርን መፍራት ብለን የምንጠራው እሱ በህይወት የሚያኖረን ነው። እሱ ጥበብ ነው። እሱ ክብር ነው። እሱ ገዢነታችንን፣ ሞገሳችንን የሚጨምር ነው። እግዚአብሔርን መፍራት በህያውነት በገዢነት በጽርቅ በክብር ፍሎሪሽ እንድናደርግ የሚያደርገን አቅም ነው። ለብቻ እግዚአብሔር መፍራት ብዬ ሌላ ጊዜ ያስተምራችኋል። አሁን ግን አይነቶቹን እየዘረዘርኩ ነው። ሁለተኛ፣ የሰይጣን ፍርሃት ነው። ሰይጣን ራሱ ፈሪ ነው። ባይዘው እግዚአብሔርን ይፈረዋል። እግዚአብሔርን ይፈረዋል። መጽሐፍ ሲናገር ያዕቆብ 219 እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ደግሞ ያምናሉ፣ ይንቀጠቀጡማል ይላል። አሁን አጋንንቶች እዚህ ጋር አክኖሌጅመንት የሚሰጡት የሚንቀጠቀጡት ስለ ፍቅሩ አይደለም ለፍቅሩ እውቅና ሰጥተው አይደለም። እኛ እንደ ክርስቶስ አካል እንደ ቤተ ክርስቲያን ለፍቅሩ እውቅና ሰጥተን ለአባትነቱ እውቅና ሰጥተን እግዚአብሔር መፍራት ማለት ለእሱ እውቅና መስጠት ስለሆነ እውቅና ሰጥተን በፍቅሩ እንኖራለን፣ በምረቱ እንኖራለን፣ በጸጋው እንኖራለን፣ በቸርነቱ እንኖራለን፣ በቅድስናው እንኖራለን፣ በክብሩ በኃይሉ እንኖራለን፣ በመልካምነቱ እንኖራለን፣ በቸርነቱ እንኖራለን። ሰይጣን ለምረቱ ለእግዚአብሔር እውቀት አይደለም እውቅና የሚሰጠው። ሰይጣን ስለሚቀጣበት ስለሚባላ ሰዓትነቱ ወደ ገሃነም ሊጥለው ስላለበት የወደቁ ርኩሳን መላእክቶች ልክ እንደዛው ስለሚጥላቸው ስለዛ ነው የሚንቀጠቀጡት። ታስታውሳላችሁ ያ ክፉ መንፈስ የነበረበት ጊዜያችን የነበረበት ሰው ሲናገር መንፈሱ በሰውዬ ውስጥ ሆነ ጊዜያችን ሳይደርስ ልታጠፋን መጣህን? አንተ ማን እንደሆን ካውቀናል። አንተ ያው የእግዚአብሔር ቅዱስ የእግዚአብሔር ልጅ ነህ አለ። ኢየሱስ ዝም በላል። እሺ ዘዘን ወደ ሪያዎች እንድንገባል ወደ ሪያ እንዲገቧዝ ሰው ይበልጣል ማለት ነው ከእንስሳ። ለዚህ ነው ወደ እንስሳ እንዲገቡ ያደረገው። የዛ ከተማ ነዋሪዎች ግን እኛ አንፈልግም ሂድልም ብለው ኢየሱስን እስኪያባሩት እስኪገፉ ድረስ ደረሱ። ምክንያቱም ከዚህ ሰው ይልቅ መንፈስ ከነበረበት ሰው ይልቅ ያውም ሌጊዮን ያውም ብዙ መናፍስቶች የሚመራ አለቃ መንፈስ ብዙ ካሰቃየው ከዛ ነፃ ሊወጣ ከሚገባው ሰው ይልቅ አሳማቸው በልጦባቸው አሳሞቹ ውስጥ መንፈሶቹ ስለገቡ ወደ ባህርም ተንደርድረው ስለገቡ በዛ ተናደው ኢየሱስን ከዛ ከተማ ውጣ እስኪሉ ድረስ ደረሱ። አጋንንቶች ይፈራሉ፣ ይንቀጠቀጣሉ። ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ቸርነት እውቅና እየሰጡ አይደለም። ጋነ በሳት እንደሚጨምራቸው ስለሚያ ልታጠፋን መጣህን የሚሉበትም ምክንያት ይሄ ነው ሶ እነዚህ መናፍስቶች ይፈራሉ እግዚአብሔር። ያ ብቻ አይደለም ደግሞ ሰዎችን ያስፈራሉ። ዛሬ ላይ አጋንንትን የሚፈራ ሰይጣንን የሚፈራ ብዙ ህዝብ አለ። እንዲሁም ወደ ክርስትናችን አካባቢ ስንመጣ አንዳንዱ አጋንንት ይኖርብኝ ይሆን እንዴ ብሎ እሱ ራሱ ይፈራል። በጌታ እኮ ነው በክርስቶስ ነው በሰይጣን ላይ ስልጣን የተሰጠው እኮ ነው ማንም። በሌላ ካለብን ስንጸልይ ይወጣል። አሁንም በዚህ በሚዲያ እየጸለይኩኝ አንዳንዶቻችሁ በኋላ ላይ ስንጸልይ ከተያዛችሁበት ስራ ነጻ ትወጣላችሁ። ቀንበር ይሰበራል፣ እስራት ይፈታል። የእግዚአብሔር ልጅ ኢየሱስ እርሱ ህያው ነው። ዛሬም ይሰራል። ዛሬም ያውና ህያው ስለሆነ መጽሐፍ ሲናገር ኢዮብ 18 ቁጥር 11 ላይ ድንጋጤ በዙሪያው ታስፈራራዋለች፣ በበስተዋላው መሆና ታባርረዋለች ይላል። ዛሬ አንዳንድ ሰው አይታችሁ ከሆነ ሕጻናቶችም ወጣቶችም አንዳንድ እህት ወንድሞች የሆነ መንፈስ ታየኝ፣ ድንገት ሌሊት ላይ እንደዚህ ሆነ እንደዚህ ሆነ ብለው የሚከተላቸው ነገር እንዳለ አስበው ይናገራሉ ለወላጆቻቸው። በሕክምና ስኬድ አይገኝም ግን እነሱ የሚታያቸው አለ መጣ የሆነ ሰውዬ የሆነ እጅ መጣ የሆነ መልክ ያለው እኔ ቃል እንኳን ልገልጠው ማልችል ይላሉ ልጆች ወይም አንዳንድ ሰዎች ከኋላ የሚያሳድደኝ አለ ይላሉ ማነው መንፈስ ነው ክፉ መንፈስ ነው የሚያስፈራራቸው መንፈስ አለ ይሄ ሌላኛው የፍርሃት ጨለማው ሰይጣን የወደ ቁርቁሳ መላእክቶች የሚሰሩበት የፍርሃት አይነት ነው ከዚህ ነፃ የሚያወጣ አለ የእግዚአብሔር ልጅ ኢየሱስ ነፃ ያወጣል። ልጆቻችሁን ነፃ ይወጣል። እናንተን ነፃ ይወጣል። ቀንበር ይሰበራል። ዛሬ ፍርሃት ደጅ ይዘጋል። ዛሬ አመፅ ደጅ ይዘጋል። ክብር ለኢየሱስ ይሁን። ለዚህ ነው መጽሐፍ ሲናገር በመዝሙር 53 ላይ እግዚአብሔር የግብዞችን አጥንቶች በትኗልና፣ በመዝሙር 53 እግዚአብሔር የግብዞችን አጥንቶች በትኗልና፣ በዛም የሚያስፈራ ሳይኖር እጅግ ፈሩ። እግዚአብሔር እንቋቸዋለን ያሳፈራቸው ይላል። አንዳንድ ጊዜ የሚያስፈራ በሌለበት ሰዎች ሲፈሩ ታያላቸው። የሚያስፈራ በሌለበት ሲባል በስውር አታክም ያደርጋቸዋል ሰዎች። ያ ሁለተኛው የፍርሃት አይነት ነው፣ ሰይጣንን ሰዎች የሚፈሩበት ሰይጣን ራሱ ጋነብ ስለመጣሉ ይፈራል። በሌላ ግን በሁለተኛው ስር ሁለተኛ ያሳየኋችሁ ሰይጣን ደግሞ የወደቁ ርኩስ አምላክ ሰዎችን ያስፈራራል። በኑሮ በህይወት መንገድ እንዲ ሆናል። ምን ትሆኛለሽ? ምን ትሆናለህ? እንዲህ ከሆነ እንደዚህ ይሆናል እኮ እንዲህ ኮ ከሆነ እንደዚህ ይሆናል። ኑሮ፣ ህይወት፣ ሰዎች በዚህ ልክ እንዲፈሩ ሰይጣን ይሰራል። ሶስተኛው የውድቀት ፍርሃት ነው። የውድቀት ፍርሃት የውድቀት ፍርሃት ብለን የምንለው ዘፍጥረት 3 10 ነው። እርሱም አለ በገነት ድምፅን ሰማሁ ራቁቴንም ስለሆንኩ ፈራው ተሸሸኩማል። ምን ማለት ነው? በስውር የተሰራ ስራ ወይም በስውር የተሰራ ድርጊት ውጤት ማለት ነው ፍርሃት። ሌላኛው አይነቱ የኃጢአት የስውር ስራ ድርጊት በብርሃን በሆነው በእግዚአብሔር ፊት ስትሆን አንተን ራስን ስለምታይ የሚሰማህ ስሜት ነው። አየህ፣ ያንን ነው በፍርድ ፈቃድ የሚኖር የሰይጣን ፈቃድ ስር የተገኘ ሰው የሚገልጠው ያለበት ስሜት ነው። ሌላኛው የፍርሃት አይነት የውድቀት ፍርሃት ነዋል። አራተኛው ስለ ጥሪ ፍርሃት ሰዎች ስለተጠሩበት ይፈራል። ስለ ጥሪያቸው እንደው ተጠርቼ ይሆን እግዚአብሔር ጠርቶኛል፣ ከጠራኝስ፣ እንደዚህ ይሆናል፣ እንደዚህ ይሆናል፣ እንዴት ልሆን ነው፣ እንትን ልሆን ነው የሚል ፍርሃቶች ይኖራል። ማቴዎስ 25፥25 ፈራውም ሄጄም መክሊትን በምድር ቀበርኩት፣ እነውም መክሊትህ አለህ አለ ይላል ሰቶታል እኮ ብቃት፣ ሰቶታል እኮ አቅም። ማፍራት ይችላል፣ ማብዛት ይችላል፣ አንዱን ሁለት ማድረግ ይችላል። ምክንያቱም ሁለት የተሰጠው አራት አድርጓል፣ አምስት የተሰጠው አስር አድርጎታል። አንዱ እዚህ ግን የተሰጠው ቀበረው። ፍርሃት ፍርሃት እንድትቀበር ያደረገ ውስጥ ያለውን ነገር እንድትቀብር ያደረገ ወንድሜ፣ ውስጥሽ ያለውን ነገር እንድትቀብር ያደረገች። በፍርሃት የተያዛችሁ አልችልም በሚል ቋንቋ እንደዛ ነው። ችሎታ የለኝም አልተማርኩም፣ ፊደል አልቆጠርኩም በሚል ጸጋውን ከፊደል ጋር የምታገናኙ እግዚአብሔርን ብቃት ከእናንተ አቅም ጋር የምታገናኙ በዚህ ምክንያት የፈራችሁ ውስጣችሁ የተቀመጠውን ነገር እንዳይገለጥ ሰይጣን በዚህ እንቅፋት ያኖረባችሁ ከዚህ ስርዓት መፈታት ይሁንላችሁ። ቀንበራችሁ የተሰበረ ይሁን በጌታ በኢየሱስ ስም ብዬ ባረኳችሁ። አምስተኛው ስለ ኑሮ ያለ ፍርሃት ነው። ስለ ትዳር፣ ስለ ልጆች የሆነ ሰው ትዳር የሆነ ነገር ሆኖ ሰው ሲያይ፣ ሴትም ትሁን ወንድም ሲሆን፣ ኦ እኔማ ትዳር ውስጥ አልገባም፣ ትዳር እንደዚህ ነው፣ ትዳር እንደዛ ነው። በትዳር ውስጥ መኖር እንደዚህ ያመጣል፣ መታሰር ነው፣ መጎስቆል ነው፣ መንፈሳዊነትን ማጣት ነው። አይደለም። አለማግባት መንፈሳዊነት፣ ማግባት መንፈሳዊነትን መጣል አይደለም አደለም አደለም። ስለዚህ አንዳንድ ጊዜ የትዳርን መፍራት፣ ልጅ መውለድ መፍራት፣ ኑሮን መፍራት፣ ህይወትን መፍራት አንዳንድ ጊዜ ይኖራል። ዛሬ በኢየሱስም ከዚህ ስርዓትና ቀንበር መፈታት ይሆንላቸው። የአንተ ህይወት መለኪያ አንተ የምትሄደው የእግዚአብሔር ፈቃድ ያለበት እንጂ የሌላው ሰው አደለም። የአንተ ህይወት መለኪያ የአንቺ ህይወት መለኪያ እሱ አደለም ሌላው ስለ መጨረሻችን ስናስብ ምንድነው፣ ሰው አሁን ፍርሃት ይገባዋል። መጨረሻ ምንድ ነው? ምን ልሆን ነው? ምን ይገጥመኛል? እንዴት ነው መሆነው? ዋዝ ማይ ደስቲኒ ምንድነው የሚሆነው የሚለው ሰውን ያስጨንቀዋል፣ ያስፈራዋል። ሌላኛው የፍርሃት አይነት ነው። ሌላኛው ስለ ሀገር እንፈራለን። ስንወጣ ስንገባ፣ ጸጥታው፣ አገሩ ያለው ሲስተም፣ አካሄዱ ሰላማዊ እንዳልሆነ ከተሰማን፣ ጦርነት ሲኖር፣ ክፋት ሲኖር፣ ዘረኝነት ሲኖር፣ ጎጠኝነት ሲኖር፣ ፍርሃት ውስጣችን ይገባል። ስንወጣ ስንገባ እንሰጋለን። ፍርሃት አይነቶቹ በሀገር ደረጃ፣ ሀገር በሀገር ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። እንደምታዩት ነው። የኒውክሌር ስጋት አለ። ከሌቢ ተኩስ ከሌቢ ተኩስ የሚል የመንግስታት ጭንቀትና ፍርሃት ነው። የመንግስት ጭንቀትና ፍርሃት ነው። ስለዚህ የፍርሃት አይነቶች በዚህ ልክ ከዘረዘርን በሚቀጥለው ክፍል አራት ቅጂ ስንገናኝ ፍርሃት ከምን ይመጣል፣ ፍርሃት ማለም ማለት ነው፣ እንዴት ስለ ፍርሃት ዋጋ እንደተከፈለ አይተን ከፍርሃት ነፃ እንውጣል። ክብር ለኢየሱስ ይሁን። እንጸልይ፣ ከኔ ጋር እግዚአብሔር አባት በክርስቶስ ኢየሱስ ስም ከፍርሃት ነፃ ልታወጣን፣ ከየትኛውም ከኑሮ ፍርሃት፣ አጋንንቶች ከሚፈጥሩት ፍርሃት፣ ሰዎች ከሚፈጥሩት ፍርሃት፣ ኑሮ ከሚፈጥረው ፍርሃት፣ ሁኔታ ከሚፈጥረው ፍርሃት፣ የሀገር መንግስታት፣ ዓለም ያለችበት የኢኮኖሚ ስርዓትና እንቅስቃሴው ከሚፈጥረው ፍርሃት፣ የተፈጥሮ አደጋው ከሚፈጥረው ፍርሃት፣ ከዛ አይነት ስውር እስራት ልትፈታን አንተን መፍራት ብቻ ላይ እንድናተኩር እውቅና ላንተ ብቻ እንድንሰጥ አይናችንን እየከፈትክ ስላለ እናመሰግንሃል በዚህ ያሉት ወንድሞቼ ከስውር ፍርሃት ከጨለማ አሰራር ነፃ ይውጡ። የትኛውም የፍርሃት መንፈስ ይልቀቃችሁ፣ ቀንበር ሁሉ የተሰበረ ይሁን። በኢየሱስ ክርስቶስ ስም ብዬ ጸለይኩ። ላመናችሁ ሰዎች በምስክርነት ትቆማላችሁ። ይሄ በሰማችሁ ላይ ተፈጸመ። ክብር ለኢየሱስ ይሁን። አንድ የከበረ ጥሪ ያደርጋለሁ ሁሌ እንደማደርገው የእግዚአብሔር ልጅ ኢየሱስ ይወዳችኋል። ከኔ ጋር የነሳ ጸሎት እንድንጸልይ እጠይቃችኋለሁ። ከፍርሃት ነፃ መውጣት የምንችለው በክርስቶስ ብቻ ነው። ስለዚህ ከኔ ጋር የኔ ንሳ ጸሎት እንጸልይ። እግዚአብሔር አባት ሆይ አንድያ ልጅን ስለሰጠኝ አመሰግናለሁ። አሁን በፈቃዴ ዓለምን፣ ሰይጣንን፣ የውደቁ ርኩሳ መላእክቶችን ራሴን በመካድ ክርስቶስ ነው ብዬ በኢየሱስ አምኝ በአፌም እመሰክራለሁ። ኢየሱስ እርሱ ክርስቶስ ነው። አሜን። በእግዚአብሔር ቤት በሰማችሁትና ባላችሁት ቃል መጽናት ይሆንላችሁ። ከእግዚአብሔር መቅደስ ባድረኳችሁ ይሄ በሰማችሁኝ ሁሉ ላይ ተፈጸመ። ምንድነው የሚባለው? ሆነ። እስቲ አንድ ላይ ሆነ ንበል። ሆነ። እጅግ ወዳችኋለሁ። ብሩክ ናችሁ። በክፍል አራት ተከፍሏል እንገናኛለን። ከስር ባለው አድራሻ ደውሉልኝ። ወዳችኋለሁ። ተከፍሎላችሁ።